ሰላም እንዴት ናችሁልኝ? ቤተሰቦች፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ አጋጣሚ የሆነ ነገር አየውና ላካፍላችሁ መጣሁ። ሌላም ጊዜ እቹ አውቃለሁ ግን ቪዲዮ መስራት መጥቶልኛ አያውቅምና ዛሬ አሜሪካና የስራ ባህል የሚለውን ልነግራችሁ ነውና አሜሪካ ውስጥ ብዙ ጊዜ አሜሪካ ውስጥ ስራ አይናቅም የሚባል ነገር እንሰማለንና እኔ ደግሞ ለዛ ማረጋገጫ የሚሆን ነገር ይዤላችሁ መጥቻለሁ። እዚህ የሚኖሩ ሰዎች ኦልሬዲ ታውቁታላችሁ፣ ብዙ ጊዜ የሚያጋጥማችኋልና፣ ኢትዮጵያ ለምትኖሩ ወይም እንዲህ አይነት ነገሮች የሌሉበት ቦታ ላይ ለምትኖሩ ሰዎች ግን አንድ አዲስ ኤክስፔሪየንስ አዲስ ልምድ ይሆንላችኋል። ምንድን ነው ያየሁት? እንትን ነው ትንሽ አጭር ቪዲዮ ቀርጫለሁ፣ እሷን እዚህ ጋር አስገባላችኋለሁ። ምንድን ነው መሰላችሁ የውሾችን ሰገራ መልቀም እዚህ ሀገር እያንዳንዱ ሰው ማለት ይቻላል በጣም ብዙ ሰው ውሾች አለው በቤት አብረዋቸው የሚኖሩ ውሾች አሏቸው እና ውሾቻቸውን ለማናፈስ ወክ ለማስደረግ ይዘው ይወጣሉ ብዙ ጊዜ እና ባላቸው ሰዓት ውሾቻቸውን ይዘው ወጥተው ወክ ያስደርጓቸዋል ምናምን ያው እና በየመንገዱ ምናምን እንትን ይላሉ ይጸዳዳሉ ውሾቹ እና ውሾቹ ሲጸዳዱ ሰዎቹ ከሚይዙ ውሾቹን ከሚይዙ በገመድ ጋር ላስቲኮች ይዛሉ። ትንንሽዬ ላስቲኮች ይዘው ይወጣሉ። ምንድን ነው በብዙ ፓኪ ይገዛና ስትወጡ አንድ ሁለት ገመዱ ላይ አስረው ይወጣሉ። ታያላችሁ ብዙ ጊዜና ልክ ውሾቹ ሲጸዳዱ ያን ላስቲክ ያነሱና እጃቸው ላይ ጥልቅ አድርገው እንደ እንደግላፍ ስብስብ አድርገው ግልብጥ አድርገው ልክ ግላፍ እንደምን እንደምን እንደምናደርገው ማለት ነው ጓንት እንደምናደርገው ያደጉና ግልብጥ አድርገው ቁጥር ያደርጉታል። በየ እንትን ምንድነው ትራሽ መጣያ ቦታ ባገኙበት ቦታ እሱን ይጥላሉ። ባያገኙ ራሱ እንድቻን ጠልጥለዋት ነው የሚሄዱት ብዙዎቹ። አንዳንድ ጊዜ ያው ግን ዝህላልነት አለ አይደለ? ሁሉም ጋር ፐርፌክት የሚሆን ነገር የለም። አንዳንድ ሰዎች ደግሞ ይዘው አይወጡ የውሾቹ እንትን በየሜዳ አንዳንድ አንድ ይታያላችሁ በተለይ እነኝህ የወክ የምታረጉባቸው ቦታዎች ጋር ምናምን አንዳንድ ጊዜ ታያላችሁና እውነት ለመናገር ብዙ የለም። በጣም ጠንቃቆች ናቸው፣ በጣም ጠንቃቆች ናቸው። እና አንዳንዴ ታያላችሁ እና ሰዎች እንደ ስራ እንደዚህ እንትን ይላሉ፣ ያስቀምጣሉ። ምንድን ነው ስራ እናጸዳለን፣ እንለቅ ማለት ነው። ያ እንግዲህ ስራ ነው፣ ቢዝነስ ነው። ስልካቸውን ይለጥፋሉ። ያን በዛ ስልክ ደውላችሁ ያን ነገር እንዲደረግ አንዳንድ ቦታዎች ላይ የተወሰነ በዛ ያለ ቦታ ምናምን ይኖራል እና አንዳንድ ያነሱ ሰዎች ካሉ እንግዲህ እንደዛ ያን ስራ የተሰጣቸው ሰዎች መጥተው ይለቅማሉ ማለት ነው። ያንን የውሾችን ሰገራ ይለቅማሉ። እና ያ እንትን ነው፣ የቢዝነስ አይዲያ ነው። እና እኛ ጋር ቢሆን እንደዚህ አናስበው እና ይሄ አንድ የስራ እድል ነው እና አሜሪካውያን ስራ አለምን ያውቃቸውን አሜሪካ ውስጥ ስራ እንደማይናቅ ነገሮች ሁሉ ትንንሽ ነገሮች ሁሉ ወደ ቢዝነስ እንደሚቀየሩ የታዘብኩበት አንዱ ነገር ነው እና ብዙ የሚደንቁ ነገሮች አሉ። አሜሪካ ላይ የሚደንቁኝ የሚገርሙኝ ነገሮች አሉ። ከዛ ነገራቸው አንዱ ይሄ ነው። ሌሎች በጣም ብዙ ነገሮች አሉ። ምናልባት ወደፊት እኔ በጣም የሚገርሙኝን የሚደንቁኝን መወደውን የአሜሪካውያንን ባህል የስራ ልምድ አኗኗራቸው ምወድላቸው ብዙ ነገሮች አሉ እና እነሱን ለማካፈል እሞክራለሁ። ከዚህም በኋላ አሳያችኋለሁ አንዳንድ ነገሮችን እኔን የደነቁኝ ነገሮች ነግራችኋለሁ። እና ከዛ ውስጥ አንደኛውን ግን ምልክት ሳልሰጣችሁ አላልፍም። እሱ ምንድን ነው? የገበያ ስርዓታቸው እጅግ እጅግ እጅግ ወደዋለሁ። በጣም ወደዋለሁ። በየሄዳችሁበት ከስተመር ስትሆኑ የምትከበሩበት መንገድ የሚሰጣችሁ ሰርቪስ ለሀገሬ ለወገኔ ብላችሁ የምትመኙት አይነት ነው። በእርግጥ ብዙ የምትመኙት ብዙ ለሀገራችሁ የምትመኙት ነገር አለ እዚህ ሀገር አንዱ እኔ ገበያቸው ገበያቸውን ወደዋለው። በየ ቢሮ ስትሄዱ የሚሰጣችሁ አገልግሎት ምናምን ብዙ ደስ የሚሉ ነገሮች አሉና እና አንዳንድ ጊዜ በቃ የሀገር ቤት ትዝታ ይመጣብኛልና እኛ ጋ ያለና እዚህ ያለው ነገር በጣም ሰፊ ልዩነት አለው። ይህንን ነው ዛሬ ልላችሁ የመጣሁት። ትልቁ ግን የስራ ልምዳቸው የስራ ባህላቸውን እጅግ በጣም ትወዱታላችሁ። ማለት ሁሉም ነገር ስራ ይሆናል፣ ቢዝነስ ይሆናል እና ያንን ጭንቅላታቸውን ወድላቸዋለሁ በጣም። እና ዛሬ ልነግራችሁ የመጣሁት ግን ስለ ዝችኛዋ ስለ ጽዳቷ ነገር ነው። እና አሁን እንደ አዲስ ሳየው የሆነ ለምን ቪዲዮ አልሰራበትም ብዬ አሰብኩኝ እና አሉ በጣም ከደነቁኝ እና በጣም ከሚገርሙኝ የስራ አይነቶች አንዱ ይሄ ነው። ሁለተኛው ደግሞ እንትን ምንድን ነው በጎች ፍየሎች ምናምን ካሏችሁ ይሄነኝ ጥሻ ሆነው ምናምን ቅጠል ምናምን እንደዚህ ጥቅጥቅ ያለ ጫካ የሆነባችሁ ቦታ አለ አይደለ? ለማጽዳት ምናምን የማይመቻችሁ እና በግና ፍየሎች ገብተው ምን ጥር ነው የሚያደርጉት እና እዚህ ሀገር አንድም በግ ፍየሎች ምናምን ካሏችሁ ታከራያላችሁ። ያላችሁ እንደዚህ ለሚጸዳ ቦታ ማለት ነው። በጎች እና ፍየሎች ያላቸው ሰዎች እንደዚህ አይነት ጥሻ የሆነ ምናምን አዳዲስ ቦታ ላይ ወይም እንደዚህ እንዲጸዳላቸው የሚፈልጉት ነገር ሲኖር በግና ፍየሎቻችሁን ተከራይተው ቦታው እንዲጸዳላቸው ያደርጋሉ ማለት ነው። ልክ እነሱ ሲለቀቁበት፣ ይህ ሰዎች ዋካ አድርገው ውስጥ ውስጡ ገብታችሁ ቀጠሉን ለመመንጠር የምትፈሩትን ነገር በግና ፍየሎቻቸውን በብረት ባለው ምንድን ነው የሚባለው አላቅም። በእሱ ነገር ውስጥ ተከተው ይሄ እንደ ፉልጎ ነገር ሆኖ ግን ክፍት ክፍት አለ አደለ? በዛ ውስጥ ተከተው ፍየልና በጎች ጭኖ ይመጣሉ ገበሬዎቹ። ከዛ ያን ይለቁላቸዋል፣ እዛ ጥሻ ላይ። ምን ያህል እንደሚወስድ ነው እንደ እንትኑ። ግን ክፍያው ምናምን እንዴት እንደሚሰላ አላቅም፣ ግን አይዲያው እንዳለ ያ ስራ እንደሆነ አውቄያለሁ። በግና ፍየሎቻችሁን ወስዳችሁ ከማርባትና ከመሸጥ ውጪ ፍየልና በጎቹ ራሳቸው ሄደው በሚበሉት ቅጠል ገንዘብ ሜክ ያደርጋል ያ ገበሬ ማለት ነው፣ ወይም ያ እንስሳት አርቢ እና ይሄኛውም ሁለተኛ የገረመኝ የስራ አይነት ነው። እዚህ ሀገር ሁሉን ነገር ወዲያው ወደ ቢዝነስ ይቀይሩታል። ወደ ስራ እድል ነው የሚቀየረውና ሁሉም ነገር ስራ ነው። የገረመኝ ይሄ ነገር ነበረ። ብዙ የሚገርሙ ነገሮች አሉ። ከዛ ውስጥ ለዛሬ ሁለቱን ላካፍላችሁ ብዬ ነው የመጣሁት። ይህን ሀሳብ ያመጣልኝ ልጆቼን ከትምህርት ቤት ስመለስ መንገድ ላይ ተለጥፎ ያየሁት ነገር ነው። ፒክ ፖፕ ብለዋል። ያው ሰገራ እናጸዳለን እንለቅማለን ነው ሀሳቡ። እና ትንሽ እንደሚያስደምማችሁ ተስፋ አድርጋለሁ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ሰላም ቆዩልኝ።